በክፍላቸው ገብተው ነው የሚዘጉትና፣ ሁልጊዜ አንድ ላይ ነው። እዛ ባሉበት ነው እንግዲህ አልወጡም። ስልክ አያነሱም ነበር ነው ጥናት ይሆናልና፣ ተው ብላ እና ትከለክላለች። በዚህ ሁኔታ እያሉ ሰኞ ዕለት ሲደወልላቸው ስልክ አያነሱም። ትምህርት ቤትም ተደወለ። እነሱ በቃ ሁሉንም ነገር ትተው ወደዚህ መጡ። በኋላ ላይ እዛ የነበረ ሰው ጋር ተደወለ ገብቶ ሲያዩ ልጆቹ ደርቀዋል። ውይ በጣም በጣም ሰቃዮች ናቸው። ዲቦራ ያው ዲግሪ ሙሩቅ ነች። ሎ ኢን ፕሮፌሽን ሎ ነው የተማረችው። ትንሿ ናይንቲ ሲክስ ፐርሰንት ነው ያላት ሆል ስለዚህ በጣም በጣም አካዳሚካሊ በጣም ኢንቴሊጀንት ናቸው። ፕሪቶሪያ በሚኖሩበት እና በሚማሩበት ቤት ውስጥ ክላሳቸው ውስጥ ግራና ቀኝ አልጋ ላይ ሆነው ሞተውን የተገኙት እንደዚህ ያሉ ንቡት ልጆች ምንም ሳያውቁ እንደዚህ ወድቀው መገኘታቸው በጣም አሳዛኝ ነው። በጣም አንጀት የሚበላ ነው። በጣም ተጎድተዋል። እንግዲህ እግዚአብሔር ጽናቱን ይስጣቸው። ምን ማለት እንችላለን? በጣም እኮ ብሔራዊ ሀዘን መሆን የሚገባው ነገር ነው ይሄ። ሰላም፣ ሰላም ጠና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ትናንትና ከወደ ደቡብ አፍሪካ የተሰማው እጅግ በጣም አሳዛኝና ልብ ሰባሪ ሐዘን ብዙዎችን አስደንግጧል። በተለይ ነዋሪነታቸውን በደቡብ አፍሪካ ያደረጉ ኢትዮጵያውያን የከፋ ሐዘን ገጥሟቸዋል። እነዛ የደረሱ ቤተሰብ የሚያጓጉ ሁለት ትማማቾች እንዴት እንደሆነ ባልታወቀ ሁኔታ አገር ሰላም ብለው ሊያጠኑ የገቡበት መኝታ ክፍላቸው ውስጥ ደርቀው መገኘታቸው እጅጉን አሳዛኝ ዜና ሆኗል። ነገሩን እጅግ በጣም የከፋ ያደረገው ደግሞ ታላቅ እህት ተመርቃ የአሜሪካ ድርጅት ውስጥ ልትቀጠር መሆኗ፣ ታናሽየው ደግሞ ሕይወቷ አልፎ የተገኘችበት እለት የሚኒስትሪ ፈተናዋን የምትፈተንበት ቀን መሆኑና ሌሎች ጉዳዮች አዘኑን ከቤተሰብ ልብ ውስጥ የማይወጣ አድርገውታል። እጅግ አስደንጋጭ ዜና ነው። ለመሆኑ ምንድነው የተፈጠረው? የተከሰተውስ ነገር ምንድን ነው ቀጣይ ምንድን ነው የታሰበው ነገር የሚለውንና ሌሎች ጉዳዮችን ልንነጋገር ከቤተሰብ አካል ጋር በቀጥታ የስልክ መስመር ከደቡብ አፍሪካ ተገናኝተናል። ይህንን ጉዳይ እንድታደምጡ ሽተን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። ኤሊያስ ደግነት ነኝ። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትሕትና ጠየቅን። እናመሰግናለን ብርሃኑ በየነባላለው የመንግስት አብሮ አይደለም ብዙ፣ ሀያ አምስት አመት አካባቢ አብረን ኖራል። እዚ ሀገር ላይ ደቡብ አፍሪካ ላይ የረጅም ጊዜ ወዳጅ ናችሁ ከነ ዲቦራ አባት ጋር ው ከነ ዲቦራ ያው፣ ልጆቹም በእኛ እጅ ነው ያደጉት። አንድ ላይ ነበርን። ያው ብዙ ዘመን ነው አብረን የቆየ ነው። ሀያ አምስት አመት ቀላል አመት አይደለም ና እውነት ነው። እውነት ነው። እንግዲህ ማህበራዊ ሚዲያ ላይ ብዙ ጥርት ያለ ነገር አይደለም የተሰማው እና ምንድን ነው የተፈጠረው እስቲ እንደው ከመነሳ እንግዲህ አሁን የፖሊስ ሪፖርቱን አላገኘንም። ዛሬ ነው የምናገኘው ዛሬ ነው የምታገኙት ተብለናል እና እሱን እየጠበቅን ነው። አደሴም ታይም ግን ያው ሞተው ነው የተገኙት። ምንም ክፍላቸው ውስጥ መኖሪያ ቤቱ ነው መኖሪያ ቤት ውስጥ ሞተው ነው የተገኙት። ቤተሰብ በአጋጣሚ ሌላ ቦታ ትንሽ ወደ አምስት መቶ ኪሎ ሜትር አካባቢ ርቀት ላይ ነው ቅርብ ጊዜ የገቡት ያው ለቢዝነስ ወደዛ ሄደው ባለበት ነው። እንግዲህ ልጆች በሌላ ፕሪቶሪያ በሚኖሩበት እና በሚማሩበት ቤት ውስጥ ክላሳቸው ውስጥ ግራና ቀኝ አልጋ ላይ ሆነው ሞተው ነው የተገኙት። የመጨረሻዎቹ ሰዓታቶቻቸው እንዴት ነበሩ? የተገናኙት ከቤተሰብ ጋር መጨረሻ ያወሯቸው የቤተሰብ አካላት አባት አውርቷል። እናት አውርተዋል። ቅዳሜ እለት ተነጋግረዋል። ያው ቅዳሜ እለት ሰራተኛም ነበረችና ቤት ውስጥ ከሰራተኛም ጋር አብረው ኩክ ሲያደርጉ ነበር። ከዛ በኋላ ወደ ክፍላቸው ገቡ። አምስት ሰዓት አካባቢ ከቀኑ ኩክ አድርገው ወደ ክፍላቸው ገቡ። ያው ትንሿ ልጅ ጥናት ስለነበረ ማትሪክ እየወሰደች ስለሆነ ለጥናት ነው የገቡት ትልቋ ደግሞ ያው የዲግሪ ምሩቅ ነች። እሷ ደግሞ ያው ከእሷ ጋር አብረው ስለሚሆኑ ሁልጊዜ አይለያዩም፣ እና በክፍላቸው ገብተው ነው የሚዘጉት፣ እና ሁልጊዜ አንድ ላይ ነው። እዛ ባሉበት ነው እንግዲህ አልወጡም። ሁለት ሲደወልላቸው ስልክ አያነሱም ነበር ነው ጥናት ይሆናል እና ተው ብላ እናት ትከለክላለች። በዚህ ሁኔታ እያሉ ሰኞ ዕለት ሲደወልላቸው ስልክ አያነሱም። ምክንያቱም ሰኞ ዕለት ትንሿ ማትሪክ ትፈተን ነበርና ከትምህርት ቤትም ተደወለ። እነሱ በቃ ሁሉን ነገር ትተው ወደዚህ መጡ። በኋላ ላይ እዛ የነበረ ሰው ጋር ተደወለ፣ ገብቶ ሲያዩ ልጆቹ ደርቀዋል። ስለዚህ ምናልባት የሞቱበት ሰዓት እሁድ ነው፣ ተብሎ ሊታሰብ ይችል ይሆናል። ምክንያቱም አባትየው እሁድም ሲደውሉ ስልክ ካላነሱ፣ ኤግዛክትሊ በዚህ ሰዓት ነው የሞቱት ብሎ የታወቀ ነገር አለ፣ አይታወቅም። ምንም የታወቀ ነገር የለም። እንግዲህ ዛሬ የምናውቅ ይመስለኛል፣ የፖሊስ ሪፖርቱን ካየን በኋላ። ግን ያው እሁድ ነው፣ ሞስት ፕሮባብሊ ሜይቢ ሌሊት ነው የሚሆነው፣ ወይ ቅዳሜ ሌሊት፣ ወይ እሁድ ቀን አካባቢ ሊሆን ይችላል ብዬ አስባለሁ። ግን አዲስ ሞመንት ምንም የምናውቀው እንትን የለም። እርግጠኛ ሆነን ይሄን ቀን ነው ብለን የምንናገርበት የምንችልበት እንትን አይደለም። እንግዲህ እንደሰማነው ከሆነ ልጆቹ እጅግ በጣም ጎበዝ ተማሪዎች እንደሆኑ ሰማን እና የአካዳሚክ ስታተሳቸው እንዴት ነበረ? በጣም በጣም ሰቃዮች ናቸው። ዲቦራ ያው ዲግሪ ምሩቅ ነች። ሎ ኢን ፕሮፌሽን ሎ ነው የተማረችው፣ በሎ ተመርቃለች። ግን ኦንላይን ስራ ነው ለጊዜው የምትሰራው። ትንሿ ናይንቲ ሲክስ ፐርሰንት ነው ያላት ሆል። በዚህ በጣም በጣም አካዳሚካሊ በጣም ኢንቴሊጀንት ናቸው። በትምህርታቸው በጣም ጎበዞች ናቸው። ሁለቱም እዛውን የተወለዱት እንዴ? አው ሁለቱም እዚህ ነው የተወለዱት። ተወልደው ያደጉትም እዚሁ ነው፣ የተማሩትም እዚሁ ነው፣ ያው እዚሁ ነው ህይወታቸው የነበረው። ለቤተሰቦቻቸው እነሱ ብቻ ናቸው ወይስ ሌላ ልጅ አለ? ሶስት ልጆች ነው ያላቸው። አንድ ትንሸኛው ልጅ አለ፣ አሁንም እዚሁ ነው ያለው። ሁለቱ ትምህርት ላይ ስለነበሩ ነው ወደ ፕሪቶሪያ ገብተው የነበሩት። ትንሸኛው ግን ያው ከቤተሰብ ጋር ነው ያለው። ኢለመንተሪ ስለሚማር ከቤተሰብ ጋር አልተለየም። የቀብር ስነ ስርአቱ የሚፈጸመው እዛው ነው ወይስ ወደ ሀገር ቤት ይመጣል አስክሬናቸው? ጥሩ፣ የቀብር ስነ ስርአቱ ሀገር ቤት ነው የሚሆነው። ሬሳቸው ነገ ይሸኛል። አዳማ ነው የቀብር ቦታቸው የሚሆነው። ያው እነሱም ነገ ማታ ላይ ይነሳሉ። ያው የቀብር ቀኑ እንግዲህ ቅዳሜ ነው የሚሆን ብለን ነው የምናስበው። ወይ ቅዳሜ ይሁድ እዛ ያሉት ሰዎች ያው ዝግጅት ላይ እንደሆኑ ነው የምናውቀው። ሬሳው ግን ይሄዳል፣ ነገ ይነሳል ከዚህ። መቼም እንደዚህ ያለ ሀዘን እንዲህ ነው ተብሎ የሚገለጽ አይደለም። ከባድ ነው። ግን እንዴት ነው የሚገለጸው? የእናትና የአባት አሁናዊ ሁኔታ ወይ? በጣም ከባድ ነው አይደለም። ለነሱ እኛም ከብዶናል በጣም መሪ ሐዘን ላይ ነው ያሉት። አይደለም እነሱ እኛም በጣም ተጎድተዋል። እንግዲህ እግዚአብሔር ጽናቱን ይስጣቸው። ምን ማለት እንችላለን? በጣም እኮ ብሔራዊ ሐዘን መሆን የሚገባው ነገር ነው። እዚህ እንደዚህ ያሉ ንቡት ልጆች ምንም ሳያውቁ እንደዚህ ወድቀው መገኘታቸው በጣም አሳዛኝ ነው። በጣም አንጀት የሚበላ ነው። መጽናናትን እንግዲህ እግዚአብሔር መጽናናቱን ካልሰጠ በስተቀር ለመጽናናትም ወይም ለማጽናናትም ከባድ ነው፣ ከባድ ነው፣ እጅግ በጣም ከባድ ነው። እንግዲህ እዛ አካባቢ የሚኖሩ ኢትዮጵያውያን ፕሪቶሪያ፣ በመላው ደግሞ ደቡብ አፍሪካ የሚኖሩ ኢትዮጵያውያንም ለነ ዲቦራ ፍትህ እያሉ መጠየቅ ጀምረዋል። እንግዲህ ፍትህ ማለት ምናልባት ወይ በሰው ወይ ደግሞ በሌላ እንደዚህ ጥቃት ደርሶባቸው ሊሆን ከቻለ የሚል ነው። ዙሮ ዙሮ ግን እዛ አካባቢ ያለው የኮሚዩኒቲ የማህበረሰቡ ማህበረሰቡ ሁኔታ እንዴት ነው? በጣም ከፍተኛ ድንጋጤን የፈጠረው በጣም ከፍተኛ ድንጋጤን የፈጠረው ህዝቡ በጣም ወጥቶ ሲያጽናና ነበር። እንግዲህ ሁለት ሶስት ቀን ህዝቡ ተው፣ ተገልብጦ ነው የወጣው የሚያውቃቸውም ማያውቃቸውም ሩቅ ያለውም ቅርብ ያለውም የቀረ ሰው ያለ አይመስለኝም። መሬቱ እስኪንቀጠቀጥ ድረስ ነው ህዝቡ የወጣው። እና አይደለም እሱ ኤምባሲዎችም ኢትዮጵያ ኮሚኒቲም ጭምር ነው ጉዳዩን እየተከታተሉ ያሉት ዛሬ አስዊ ስፒክ እዛን ያሉት የፎሬንሲክ አካባቢን ያሉት አምባሳደሩን ጨምሮ እዛ ሄደው ጉዳዩን እያጣሩ ነው፣ ምንድን ነው የሚለውን ነገር ቦዲ ላይ በእርግጥ ጭረትም የለም፣ የተደረገም ነገር የለም፣ ግን ያው አልታወቀም። አሁን በዚህ እንትን እንዲህ ነው እንዲህ ነው ብለን መናገር አንችልም፣ ምን እንደተፈጠረና ምን እንደሆነ። ለማንኛውም ግን ያው የፖሊስ እንትኑ ሲወጣ ሁሉንም ነገርን ማለት እንችላለን፣ ኢላቦሬት አድርገን ማብራራት እንችላለን ብዬ አስባለሁ። አካላቸው ላይ ግን የሚታይ ምንም ነገር የለም። ከፖሊስ ምርመራ ውጪ ታይቶ ምንም ጭረትም፣ ግጭትም ምትም የለም። ኢንተናል ካልሆነ በስተቀር በውጭ በኩል በሰውነታቸው ላይ የሆነ ነገር የለም። መልካም እንግዲህ ከባድ አዘን ላይ ነው ያላችሁት። ከዚህ የተታበበ ጊዜ ፈቃደኛ ሆነው ኢትዮጵያዊው ይሄ ጉዳይ ያሳሰበው ያዘነ ሁሉ መረጃውን እንዲሰማ ፈቃድ ሆነው ይሄንን ጊዜ ስለሰጡኝ እጅግ በጣም ከልብ አድርጌ ነው የማመሰግነው። ምናልባት ሌላ የሚሉት ነገር ካለ ያ እንግዲህ ሪፖርቱን እንጠብቅና ምናልባት የምንለውን የዛኔ ነው ምንለው። ለጊዜው ግን ያው ራሴን ትንሽ ምንም ላለ ማለት ምክንያቱም ነገ ሊጸጽት የሚችል ነገር አሁን መናገር ስለማልፈልግ፣ ያው እንግዲህ በኋላ ላይ በኋላ ላይ ፖሊስ ሪፖርቱን ሲያቀርብልን ሁሉንም ነገር እንናገራለን። ያው እጆ በዚህ ያሉትን ለማጽናናት የመጡትን ከሩቅም ከቅርብ የሚመጡትን እንግዶቻችንን ለቅሶ የደረሱትን የተባበሩትን አብረው የቆሙትን በጣም እናመሰግናለን። እግዚአብሔር ይባርካችሁ ማለት እፈልጋለሁ። እናንተም ተባረኩ። እውነትን ፈልጋችሁ ለእውነት ደውላችሁ ስላናገራችሁንና እውነትን ስለፈለጋችሁ እናመሰግናለን ማለት ፈልጋለሁ። ተባረኩልኝ። አሜን አሜን። ክብር ይስጥልን። እንግዲህ የፖሊስ የምርመራ ውጤትም ሲወጣ እንደውላለን። እግዚአብሔር ያበርታችሁ፣ ያዘን መጨረሻ ያድርገን። አሜን አሜን አሜን አሜን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ይህን ጉዳይ በተመለከተ ከቤተሰብ ያገኘ ነው መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲ በትትና ጠየቅን። እናመሰግናለን።